ከረሽ ብለሽ መናደስ ሰውን ያንን ሰው በምን ምክንያት እንደዚህ ያለ ስለኔ ምን ታውቃላችሁ ብለሽ ቀስ ስትናደጅ አንዴ ደግሞ ትንሽ ስለሚያምሽም ተረጋግተሽ ቀስ ብለሽ ይሄ ነገር ለምን እንደዚህ ይሆነ ስለኔ የምታውቂው ነገር አለ ወይ ብለሽ በተረጋግ አሁን ሚያምሽም የሚያናድድሽም አሁን ቢያወራ

ስለማንኛ ማንኛው ደግሞ እኔ ገብቼ ማማሰልም እንደዚህ በዚህ ሁሉ እንደዚህ በዚህ ሁሉ ብዬ ማዘዝም የሚችል አይነት ሲሄድ ያለው ሰው ራሱን ሲሆኑ ስለ አንዱ ሰው ማውራትና መናገር የሚችለው ሰው መጀመሪያ ለአንድ ሰው ለመናገር አንድ ሰው ለመተችት መጀመሪያ ራሱን ማወቅና ራሱን በራሱ መስታወት ቆሞ ራሱን ማያት ራሱን ማገናዘብ የሚባል ነገር አለ። እራሱን ማወቅ መቻል የሚባል ነገር አለ። ዝም ብሎ የሰው ልጅ አይዘለፍም ሲም አይሰጣ ገባሽ ያው አውቀን እንዳላወቅን ሰምተን እንዳልሰማን የሆነ ጅል የምናደርገን ነገር አለ ሆነ ለሰው ሰው ሊቀን ዝቅ የምናደርገው ነገር ኦኬ እኛ አሁን አውቀናል አዋቂዎች ዝም ካለ ያለ አዋቂዎች እየተናገርን እሱን ተው እናስብላለን እያለ አንድ አዋቂ ሰው ተነስቶ ሞኒ ይሰንብሽ ምን ታረጊዋለሽ እናቴች ተነስ የሆ ነገር ብታጠፋ ምንታለ እናቴ ብለሽ እናቴ ትሳደበለሽ አትሳደብም እኔ ያናደደኝ አሁን ለሚን አቤ ኦኬ፣ ችግር የለም ቲ ውል ይሄን እኔም ጠይቅልሻለው፣ አናግራታለው ስለ እሷን እንደዚህ አትቤቴ ነገሩ ይቁም ብለን እናቆማለን። ስለ አንችም ስለሚያውቅም ማለት ነው። እሷንም አንችንም ማቆም ይችላል። አሁን ምንም ያልሽው ነገር የለም እያለችኝ፣ እኔ ምንም እኮ የተናገርኩት ነገር የለም። እነሱም የተናገሩትን ፖዘቲቭ ነገር የሰጠሁት ነገር የለም። ከዛች ሴትዮ ጋር ግን ስላለብኝ እኔ እና ቃል ገስት ላይ ነው ብላ አንደኛዋ ደግሞ አዎ እንግሊዝኛ አልችል ትላንት እና ሰራው ቪዲዮ ቡሩኬ የያዘው ማይክ አንድ ለሃይሚ ያዘችው ማይክ አንድ ነው እንግዲህ ግን ስራ እየሰሩ ነው ወይስ እያጣሉት? አይኖት እንደዚ ነው ብሎ ማብካቱ አይደብርም? እያወቀን ለምን እንደዛ በዚህ ልክ ለምን እኔ አንቺንም እንድትሰደቢ አልፈልግም፣ ማንም እንድትሰደብ አልፈልግም። ማንም ከማንም ጋር ተነጋግሬ አላውቅም፣ ስለመጥፎ ሰውም አውርቼ አላውቅም። የተሰማኝ ለማስታረቅ ከማናገር ይልቅ እንባ ነው የሚቀድመኝ። ለምን ያለስሜት ቃል ሁሉም ማለት አሁን ለምሳሌ ጠዋት ቁርስ መብላት ከለማሽ ጠዋት ቁርስ መብላት

አን አንቺ ሊያምሽ የሚገቡ እኔ ቤተችሽ እስከ ዛሬ ድረስ የሆነ ተናግረሽ አውቃለሁ፣ ቦታ የሚናገረው ሰው ደግሞ አውቃለሁ፣ ጀጅ የሚያደርገውን ሰው ማንን ራሱ መንካት እንዳለብኝ አውቃለሁ። ዝም ነገ ታርቆ ለሚመጡ ልጆች የራሳቸውን ሕይወት ለሚኖሩ ልጆች እናንተ እንትነት ሆኑ። ጀጀ ታርጉ ልጆች እራሳችን ሆኑ። እኔ በውስጥ እኮ ማንም አያውቅም አያውቅም። ዳይሬክት ኢትዮጵያ ድረስ ው ስንት ዶላር እያወጡ እዚ ጋ ግን መጠሽ አንቺ ጥሩ ነገር እየሰራች መጥፎ ስም ሲሰጥሽ ያ እናድዳለ። ያ ሰው ደግሞ ያንን ነገር አያቅማ

ስለ ሀይሜም ስለ ቡሩኬ ምን ያክል ቦታ እንዳለ አንቺም ቃሊም በጣም ቃችሁ ታውቃላችሁ። ግን ስንት ነገር ተባልኩት ስንት ነገር ተተቸው አይዶንክል መስቶ ማየታወቀን እነሱ ካውቁኝ በቂ ነው። ዚህም አልኩት ገባሽ። ስለዚህ ያን ነገሮችን ዝም ብለሽ ማለፍ መቻል አለብሽ። የራሳቸው ጉዳይ ተናገሩ አልትናገሩ ተሳደቦች አልተሳደቦች የራሳቸውዋትሳ ጠበይ ንደይ እኮ እና እናገርሻለ እኔ ኮ በዋትስአፕ የተናገርሽን ቦይስ ሰምቼ ነው የሆነም ቦይስ ተሊኮልን ሰምቼ ያለው። ማታም ቦይሱ ግን የተቀደውን ቪዲዮ ማታም ሰምቼ ያለው የቴጂን ለሱ ጋር ገባለሁ ብዬ ማታ አስቤ ነበር። ግን ሲነሳ አንቺን ቦይስ ሰርገሻል፣ አንቺንም ሰማው። እኔ በጣም ሲ ሲም አትስጥ በቃ። ዛሬ ደግሞ የሆነ ትንሽ ነገር ተፈጠረ ተብሎ ብሩኬን በዚህ ልክ ደጋፊዎች ቡሩክ ደጋፊዎች፣ ጥሩ ነገር ነው። የሰራ ሰው እኮ ደህና ሴት እኮን ይዞ ይመጣል። እሱ እኮ ይዞ ይመጣ ኮቶት ሴት ምንም በቃ እኔንጃ። የሰላሳ ሴት የሰላሳ ወንድ ሽንት ቤት እውነቴን ነው። መቼም ታስታውቃለች። ራቁቷን ነው እንዴት እንደሚያደርጋት እያያችሁ ነው። እንደዚህ አይነት ሰው ደግሞ ማንን ምን እንደሆነ መገመቱ አያቅጥም። አብዬን በች አረገችልኝ አብ ራሱ እኮ ሰምታታለች ኮ ጂ አብ ሰምታታለች። ቆይስ አብዬ ገላውራንግደ ሰምታታለች። የሆኑ ሰዎች አሉ ማሬ፣ የሆኑ ሰዎች አሉ ሁለቱንም የሚወዱ መስለው አስመስለው በጣም ያሽቃብጡ ያልታወቀባቸው አሽቄዎች አሉ።

አንገል ላይ ነኝ አለች እኮ የት እንደሆነ፣ እየሄደች ነው። ለዛ ነው ወጣ በሰላሴ ፈልግሻት፣ ቃልዬ አንቺ ለሷ በውስጥ እንትን በያትና ማለት ነው። እነዚህ ሰዎች ማለት ነው ቡሩኬን ለመጉዳት ነው እቺ ሴት ይዞ የመጣችው። በእናታችሁ እናንተ ዜጋ ያላችሁ ሰዎች ማለት ነው፣ ቡሩኬን የምትቀርቡ ሰዎች ብሩኬ ከነዚህ ሰዎች ይውጣ ዳኒ ከዳኒ ጋር ብዙ ቪዲዮ ሰርታለች እቺ ሴትዮ ማለት ነው። እኛ ዳኒ ብሩኬ እንዲጎዳ ማትፈልጉ እቺ ሴትዮ በጣም ባለጌ ናት። በጣም በጣም ባለጌ ናት። ብሩኬ ለምንድነው ከነሱ ዙራ የማይወጣ? ለምን ለሀብ እሷ ነሀብ ምናምን ስለምታወራቸው እሷ ትናገር። አሁን መጥፎ ቦታ የማይወጣበት እንትን ውስጥ ነው የገባ ብሩኬ እንዴት እንደሚጎዳ፣ ምን አለች ማርታ በሉኝ። እንዴት እንደሚጎዳ ቡሩኬ የሚጎዳ በታትስ እሱ

ሁላቸውም ስራ ነው እየሰሩ፣ ቢዝነስ ነው። ስለዚህ እናንተ ዝም በሉ፣ ራሳቸውን ሆኑ ራሳቸውን አትግዱ። ይህን የወረደች እናንተ እስኪ ዝም በሉ እና ተረዷት ልጅቷን፣ እሺ ብላችሁ ትረዷትናለ። አይደለም። የሰው ልጅ እኮ ማለት ነው የሆነ አንድ እውነታ ሊኖረው ይችላል። ነው የምታውቁት ነገር ሰው እኔ ቤት የሚገቡ ልጆች የተረገመ ልጆች ነው የሚገቡ። ሰምተን ሞት ያደርጋሉ። አንድ ሰው የሆነ ነገር ሲያወራ ሁሉም ይነሳበታል። መንፈስ መጥቷቸዋል ሲጀመር እኛ ማለት ነው አንድ ነገር ማረጋ አለብን። ነገር ምንድነው? አንድና አንድ እኔ ቲጂን መጠየቅ ነው አለብኝ። በሁለተኛ ደረጃ ሀይም ሆነ ብሉ ከኔ አይን መለከትኝ